እንግዲህ የብርቅዬ ተታህለከር ነው ሲባል እንዴት ብሎ እንደደነገጠ ተመልከቱልኝ። መጀመሪያ እጅን ከመዘንዘር በፊት ለሚስትህ ያለህን ክብርና ለሚስትህ ያለህን ፍቅር ባሳወቅካት ይሻልህ ነበር። አይ አይበዛበህ አንተ ሁሉንም ነገር የምትጠቀመው በጉልበት ነው። በጉልበት ግን ምንም የሚያመጣው ነገር የለውም ጉልበት። በፍቅር ግን የማታቸንፈው ነገር የለህም። ብርቅዬን ደብድበህ ደብድበህ አሁን በቃ እንዴት ተጣላ ሆንክ፣ ተታ ተታ እንዴት ተሰደድ ሆንክ። አይ በዛብህ ያንተ ነገር እንደው መጨረሻ ምን ይሆን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጽና ድራማ ተከታታዮች እንደምን አላችሁልኝ? እኔ ያለውላችሁ አልሐምዱሊላ። እናንተ እንዴት ናችሁ? ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ ላይክ፣ ሼር እያደረጋችሁ ቤተሰብ እየሆናችሁ እንድትቀላቀሉ በሙሉ አክብሮ ተጠይቃለሁ። እንግዲህ ራኪብ እንደምትመለከቷት ጽዮንን ከደረጃው አግኝታ ከዚህ በኋላ ስለ እህቴ አንድ ነገር አልናገርም ብለሽ እምቢ ካልሽ ከዚህ በኋላ ፖሊሶቹ ሲያናዘዙሽ ራስሽ ትናገር ያታለሽ ትላታለች። እሷም ደግሞ ጽዮን ከዚህ አካባቢ መጥፋት አለብኝ፣ ሲጀመር ህዝቤ መምጣት አልነበረብኝም እና ከዚህ ቤት ቶሎ ብዬ መጥፋት አለብኝ ብላ ከዛ ቤት ልትውጥ አፖርሰዋን ልታነሳ እየሮጠች ትገባለች። ራኬብም ከዚህ በኋላ እኔ አንቺን አልጠይቅም ስለ እህቴ ከዚህ በኋላ ፖሊሶቹ እያናዘዙ ያሶሩሻን ብላ ትታት ትሄዳለች። እዚህ ጋር ጽዮንም ጥሩ ጥሩ በቃ በማይመለከታት በማያገባን ነገር ፊቅ ፊቅ እያለች ስትናገር አሳይሻለሁ ትላታለች። ጽዮንም ደግሞ እኔ ምንም በማላውቀው ነገር መታሰር የለብኝም ቶሎ ብዬ ከዚህ አካባቢ መጥፋት አለብኝ ብላ ከኪራ ቤት ልትወጣ ትሞክራለች። ኪራም ደግሞ ወደ ቤቱ ወደ ድሮ ማንነቱ ወደ ራሱ ተመልሶ ወደ ቤቱ ሊመለስ እና ለጽናት ሽማግሌ ልልክ መሆኑን አሳውቋል። ጽናትም በደስታና በፈገግታ ፈገግ እያለች ተ ተፍ ድቅድቃን የሚባለው ትረቱም ጠፋብኝ እና ይህችም ጽዮንም ከኪራ ቤት ቶሎ ብላ ልበር ነው ያየችው። ይህ ሌባ እስቢል የሚባለው ግለሰብ እሱ ምን እያደረገ ነው ወደሚለው ስንመለስ ኪራ ሊመጣ መሆኑን በማወቁ መሄጃው ጠፍቶበት፣ ሁሉም ነገር ድንብርብር ብሎበታል። እዚህ ጋር እንደምትመለከቷት ፅ ከቤቷ ጀርባ ቁጭ ብላ ምን እያቀደች ነው ወደሚለው ስንመለስ ሊና እንግዲህ ከበዛብህ ሚስት ጋር ሂዳ የበዛብህ ሚስት ከዚህ ሰውዬ መጥፋት አለብሽ ሊና። የኔን አባትና እናት ከኔ ህይወት ተሞክሮ ትንሽ ላካፍልሽ። የኔ እናትና የኔ አባት ሁል ጊዜ በጭቅጭቅና በጸብ ነበር የሚኖሩት። ግንም ደግሞ እኛ ተፈጥረን እኛንም ደግሞ ላለማሳደግ አንበቃ ብለው እኛንም ያለ ምንም ነገር ሜዳ ላይ ጥለውናል። ስለዚህ አንቺ ልጅ ባለመውለድሽ ፈጣሪሽን ለማመስገን ሞክሪ። ከዚህ በኋላ ከብዛብህ ያለውን ፍቅር ጥለሽ ራስሽን ነጻነት ወደሚያደርግ መንገድ ልጠቆምሽ ትላታለች። ይህ እሷም ደግሞ ምንድን ነው የምጠቆማ፣ ከቤተሽ ውጭና፣ ለምን ከዚህ ሰው ቤት ሰራተኛ ሆነሽ እየሰራሽ ለምን አትኖሪም? ምክንያቱም ይህ ሰውዬ አንቺን ሕይወትሽን አበላሽቶ እድሜ ልክሽ እንደቀጠቀጠ የሕይወት ጣዕሟን ሳታቂ አገደን እንድትገቢ እያደረገች ነው ትላታለች። ይህ እዚህ ጋር ጽናትም ደግሞ አይሊና እዛ ሂዳ ደግሞ ያች ሴት እየጓ እየጠጡ ነው ታዲያ ልሂድና ልፈልጋቸው ያለ ስትል ጺሞ ትመጣለች። ጺሞ የምትንላት እንግዲህ ሌናን ነው እዚ ጋ የራኪብ ፖሊስ ጣቢያ ደርሳ ስትመለስ ቅዱስን ታገኘዋለች። ቅዱስም ደግሞ ትላክስ ያደርግባታል። ከዛ ዘወር ስትል ቅዱስ ነው እንዴ ቅዱስ ነህ? እንዲህ ብላ መታ ከቅዱስ ጎን ትቀመጣለች። ከዛ ቅዱስ ምን አዲስ አለሽ ይላታል። አይ ቅዱስ፣ ምንም የለም ጣቢያ ደርሼ እየተመለስኩ ነው ትለዋለች። እኔ እኮ ሄጄ ነበረ ለእኔም እንደሱ ነው ያሉኝ ይላታል። እንዲህ ቅዱስ ለሰኒ ብለህ አንተ ፖሊስ ጣቢያ ሂደህ ነበር ማለት ነው? ትለዋለች እንዲህ ሰኒ እኮ ለእኔም ጓደኛዬ ናት ይላታል። ከዛ ብቻ ደስ ብሏታል። ቅዱስና ራኪብ የተወሰነ ከራኪብን ሳይወዳት አይቀርም ብላችሁ የምትጠረጥሩ እንግዲህ ቅዱስ ይመስለኛል ከራኪብ ትንሽ ትንሽ መጠጋት እየጀመረ ነው። በሚቀጥለው ፍቅራቸውን እህቷ ስትገኝ ፍቅራቸውን የሚቀጥሉ ይመስለኛል እዚህ ጋር ሰኒ ይህን ልጅዮ ምን እያለችው ነው? ጆካ የሚባለው ልጅ እንዴት እንደምታስጠላኝ ምን አባታችሁ እያረጋችሁ ነው እናንተ ሌቦች! እያለች ተሰርበዋለች ትሰርበዋለች በመሆኑ እሱ ምን ይላታል? እባክሽን እኔ አንቺ የሆነ ነገር እንዲያትሆኒ እየጠበቅኩሽ ነው። አፍሽን ዝጊ አንችል፣ ይላታል አፌን አልዘጋም፣ ሌብነታችሁን አልክዲም አሁንም ሌባ ናችሁ። ታዲያ ጥሩ ነን ብላችሁ ነው እንዲ? አንተም የሌባ ተባባሪ ነህ፣ ትለዋለች አይ እኔ እንደምታግዝሽ ስፒድ ቢሆን ትንፋሽ ነው የሚያቋርጠው ይላታል እሷም ደግሞ አንተም ሆንክ እሱ ለእኔ ምንም ልዩነት የላችሁም ሁለታችሁም አንድ ናችሁ ለእኔ ትለዋለች ለአንቺ የታገስኩሽልሽን ያክል ለማንም ታግሼ አልኖርም ስለዚህ አፍሽን ካልዘጋሽ የማጠበቂውን ሰው ታውቂያለሽ ይላታል ድሮም እንኳን ታጋቸነህ እንጂ ጣላቴ ነህ እንጂ እኮ አንተ ወዳጅ አይደለም፣ ትለዋለች እሱም ደግሞ በጣም ይበሳጫል እና ጅደር ይደበድባል። እዚህ ጋር እንግዲህ በርቅዬ በጣም መልከኛና በጣም ቀይ ውብ የሆነች ሴት ነበረች አሉ በዛብህ እየደበደበ እንደምትመለከቷት እንባዋ የሚፈስበት ጉንጫና ፊቷ ብልሽሽት ብላለች። ምክንያቱም እናንተ ከጥሩ ሰው ትዳርም ሆነ ምንም ሆነ ጥሩ ሰው ጥሩ ጓደኛ ወይም ጥሩ ትዳር ካሌላችሁ ህይወታችሁ ምስቅልቅሉ እንደሚወጣ የታወቀ ነው። በዚሁ አጋጣሚ አንዳንድ ቁም ነገሮችን መናገር ስላለብን ከሀዲስ ነው። እንግዲህ በቀልድ መካከል አንዳንድ ጊዜ ቁም ነገር መናገሩም ጥሩ ነው። አንዲት ሴት ልጅ ለባሏ ጥሩ ወይም ለሚስቱ ጥሩ ካልሆነ ጥሩ ባል ካልሆነ በቃ ያቺን ሴት በነጋ በመሸ ሲቸከችክ ሲቸከችክ ወይም ያለ ጊዜዋ ያስረጃታል። አሊያም ደግሞ በሽተኛ ያደርጋታል። አሊያም ደግሞ ያለ ወቅቷ ትሞታለች። ሁለተኛው ደግሞ አንዲት ሴት ልጅ በጣም ቸክቻካና ነዝናዛ ከሆነች ባሏ በወጣ በገባ ቁጥር የትገባ የት መጣ፣ የት ሄድክ፣ የት ዋልክ እያለች በሆነው ባልሆነው ነፍሱን የምታወጣው ከሆነ ያ ሰውዬ ወይ እድሜው አልቆ አጥሮ ይሞታል፣ አሊያም ደግሞ በሽተኛ ይሆናል፣ አሊያም ደግሞ ያለ ጊዜው አርጅቶ በጣም ከሰው ከጥቅም ውጭ ይሆናል ማለት ነው። እና የብርቅየም ትዳር በዚሁ አጋጣሚ ሆናን ስቼ ነው እንግዲህ ትዳር ልጅ አልወለደችም እያለ እየቀጠቀጠ ከዚህ ደረጃ አድርሷታል ማለት ነው። ሊና አባክሽን ሽበኝና ወደ ከተማ ተከተኝና ህይወትሽን እንድታድሽ እኔ ልረዳሽ ነው የምፈልገው። ከአንቺ ምንም ነገር ፈልጌ አይደለም፣ አንቺ ምንም ላደርግሽ ፈልጌ አይደለም። ብርቅዬ፣ እኔ ነገ ከተማ ልሄድ ነው። ተከተኝና ከዚህ ሰውዬ ዱላና ከዚህ ሰውዬ ህይወት ውጭ። ትላታለች፣ እንዴት ነው ከዚህ ውጭ የምትይኝ? ገንዘቤን ንብረቴን ትቼ ሜዳ ላይ ውደቂ ነው የምትይኝ? ትላታለች። አይ ብርቅዬ፣ ከህይወትሽ አይበልጥብሽም ሁልጊዜ እየተደበደብሽ። የኔ እናትና የኔ አባት ልክ እንደአንቺና እንደባልሽ ነበር የትዳር ህይወታቸው። ስለዚህ በመካከልም እኛ ተወለድን። ከተወለድንም በኋላ ደግሞ የእኛንም ህይወት አበላሽተው ይኸው እህቴ በሽተኛ በመሆኗ የሴተኛ አዳሪ ሁኜ ህይወቴ ሳበላሽ ሳበላሽ ኖሬ አሁን ላይ ደግሞ ያለሁበትን ሁኔታ ሁሉም እንደሳቀና እንደ ተጫወተ ጥሩ ህይወት ያለው እንዳይመስልሽ ብርቅዬ። ስለዚህ ከዚህ ህይወት ላወጣሽ ፈልጋለሁ፣ ትላታለች ጺሞ። አይ ጺሞ፣ ያንቺ ነገር እኮ ሊና። እንግዲህ ያው በተፈጥሮዋ በጣም ችኩልና ለፍላፊ ብትሆንም ደግሞ ጥሩ ሰው፣ ልቧ ጥሩ እንደሆነ በዚሁ ማወቅ ይቻላል። ምክንያቱም እንደ ሴትነቷ ሴት ልጅ ሲያለቅስ ሴት ልጅ ሲደበደብ አትወድም። በጣም ታዝናለችም ታለቅሳለችም። ስለዚህ ብርቅዬ ልረዳት እየሞከረች ነበር። ብርቄ ደግሞ የትም እንደማይሰዳት አሁን ላይ ግን ዱላውን እንደሚያቆም ነግሮታን። ሰውየው ምናልባት ከህይወቱ ተምሮ ሊተዋትም ይችላል። ውድና የተከበራችሁ ተመልካቾቻችን፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉን በአክብሮትን ጠይቃለን። ነባር ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ ከጎን የሆናችሁ በርች እያላችሁ እንድታበረታቱኝ በአክብሮትም ጠይቃለሁ። እዚህ ጋ እንግዲህ እንደምትመለከቷቸው ጽዮን እና ኪያ እንዲሁም መሮ ቁጭ ብለው ስለ መሮና ስለ ስለ ስኒፕ ነው የሚባለው፣ ስለሱ እያወሩ ነው። ስለዚህ ቲያ ኪራ ሊመጣ ነው ስለው ተደ ነበረ እና ከመጣ ደግሞ ምንም የሚያወራው እና የሚለው አይገባኝም አንድ ያፈራ አንድ ሰው ይሆናል ትላለች። ኪራም ደግሞ ጽናትን ጽዬ እንግዲህ ሽማግሌ ልኬ ላገባሽ ነው እያለ ፈገግ እያስባላት ይገኛል። እንግዲህ አዳዲሶቹ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር ማድረጋችሁ እንዳትረሱ። እዚ ጋር ጺም ደግሞ እሺ እኔ የምፈልገው እንዳትሆኝና እንድታገባኝ ነው የምፈልገው ትለዋለች። እሱም ደግሞ አይብ ሸሪ አሳካዋለሁ ይላል። እንግዲህ ሰኒን ከሰኒ ትንሽ የፖንቃ ቤት የያዘው ልጅ ቢኖር ይህ ነው። ስሙ ቾካ ይባላል። መልከ መልካምና አቋሙ የሚያምር ልጅ ነው። በዚህም ሁኔታው ደግሞ በጎዳናና በጎዳና ተዳዳሪ ሆነው ያደጉ ናቸው። የዚህም ስፒልም ጓደኛው የጎዳና ጓደኛው ነው። አሁንም ደግሞ በመጥፎ ስራ ላይ እንዲተባበረው እና አብሮት እንዲሰራ እየጠየቀው ይገኛል። ልጁ ደግሞ እባክን ስፒል ጓደኛዬ፣ ሰው ልንገድን፣ የሰው ነፍስ ልናጠፋ አልተባባልንም ይባባላሉ። አይ ለምንድን ነው ከዚህ በኋላ በመንገድ ያለው ሁሉ እየጠራረኩ ነው መሄዴው። ይላል። ይህ ጨካኝና ይህ አጭበርባሪ የሆነ ልጅ ለምን እንደዚህ ያደርጋል? ሰኒ ቶሎ ብላ መለቀቅ አለባት የምትሉ እዚህ ጋ ቁጭ ብለው ጺና ሊና እያወሩ ይገኛሉ። ስለ ብርቄ እያወሩ ነው ማለት ነው። ስለ ብርቄ ምንነት እያወሩ ይገኛሉ። ብርቄ ምን ሆናለች ወደሚለው ስንመለስ ብርቄን በህይወቷ እያሰቃያትና ትዳሬ ብላ እየተደበደበች ሁልጊዜ ያለች ልጅ ናት። ግን አሁን ላይ ባሰኝ ሆድ ባሰኝ፣ በነጋ በመሸ ወገቤ ተቀጥቅጦ፣ በነጋ በመሸ ወገቤ ተቆርጦ በዱላ እስከመቼ ነው ትላለች። ይህም ደግሞ እውነቷን እኮ ነው። በቃ ከዚህ በኋላ ህይወትሽን ማስተካከል አለብሽ ይሏታል። እዚህ ጋር እንግዲህ ናቲ ምን እየሰራ ነው ወደ ሚለው ስንመለስ እንቡጥዬ የሚላት ልጅ በቅናት ወይም ወዳውም ይሁን አልወደደችውም ይሁን አናቅም፣ ልታበድ ነው ምክንያቱም የሆነ ደስ የሚል ነገር ይዣለሁ ሂላታ ምንድን ነው ደስ የሚለው? ስትለው ሊናዬ እኮ ልትመጣ ነው ሲላት፣ ከዚያም በኋላ ተበሳጨች እና የራስ ጉዳይ ብላ ትታው ትሄዳለች። አይ ሚሪ በጣም እኮ የምትሞላቀቀው ነገር። እሳ የሰው ልጅ እኮ ሁሉም ሰው ይሞላቀቃል። ነገር ግን ደግሞ በጣም ሲበዛ ይነዛል ማለት ነው። እዚህ ጋር እኮ እየጠበቅኩ ነበር። ምን ነው ቀረ እያለች ትጠብቀዋለች ከዚያ እሱም መጣሁልሽ እኮ ይላታል። አበባዎቼ ተዘግተውብኝ ተናድጃለሁ ትለዋለች። ታዲያ አበባዎችን የዘጋው ማነው ይላታል። ውድና የተከበራችሁ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዲያትረሱ እወዳችኋለሁ፣ አከብራችኋለሁ። ሰላምና ፍቅርና አንድነትን መተሳሰብንም መተዛዘንን ያምጣልን። እዚህ ጋር ቅዱስና ናሆሜ ተገናኝተው ስለ ሰውዬው እያወሩ ይገኛሉ። እዚህ ጋር ደግሞ ይህ ሰውዬ ከብርቅ የሴድ ብርቄ እየተደበደበች በቀረ ያገኛት ማ አሁን ደግሞ እዚግ የጽናት አባት ምስጢሩን ያወቀበት መስሎት በጣም ደንግጦ እየተደነባበረ ነበር። የጽናት አባት ግን እነ ሊና አልነገሩትም። ምክንያቱም እንዳታወሪ እያሉ እያክላለዋት ስለሆነ አልሰማም። እሱም ሰምቷል ብሎ ደግሞ ምስጥሩን አውቶ ሊያወራ ነበረ ከዛም አቋረጡት ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማረጋችሁ እንዳትረሱ። ለዚህ ቤት አሁን የነበራችሁ ደግሞ ላይክ ሼር እያረጋችሁ መልካም አስተያየታችሁን ኮሜንት ላይ እንድትጽፉልኝ በአክብሮትም እጠይቃለሁ። እዚህ ጋር ኪራ ሊመጣ ነው ስትለው በጣም ተበሳጭ በጣም ተናደደም። ለምን ነው የሚያናድግ? ኪራ በመምጣቱ ጥለዋለች አያልናደድ የሚላታን አለቀል ከዚህ በኋላ ቤቱን እናታገኘውም ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሰንበቶልኝ። አሰላሙ አለይኩም ወረመቱላ ወበረካቱሁ።